ሰው ከመቅረቡ በፊት ለምንድን ነው 18 ሰዓት እንዲጾም ቅድስት ቤተ ክርስቲያናችን የምታዘው? ሰው እንግዲህ ከመቅረቡ በፊት ቅድስት ቤተ ክርስቲያን 18 ሰዓት እንዲጾም ታዛለች። ይሄ ደግሞ የሆነበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጀምሮ ቅድስት ነፍሱ ከስጋው እስክትለይ ድረስ መከራ ተቀብሏል። ይሄ ማለት ከሐሙስ ምሽት ጀምሮ እስከ አርብ ከሰዓት ድረስ ያለው ማለት ነው። ይህን አጠቃላይ ስንደምረው 18 ሰዓት ይመጣል። ስለዚህ ይህንን በማሰብ ቅድስት ቤተ ክርስቲያን 18 ሰዓት ጾሙ ትላለች። ከዛም በፊት ግን የተነገረ ትንቢት አለ። ምናልባት የብሉይ ኪዳን ምሳሌዎች ለአዲስ ኪዳን እንደ መርገፍ አምሳል ሆኖ ያገለግላሉና በኦሪት ዘጽአት ምዕራፍ 12 ላይ አምላካችን እግዚአብሔር እስራኤላውያን ከግብጽ ከመውጣታቸው በፊት አንድ በግ እያረዱ እንዲበሉ ትእዛዝ አዟል። በግ እያረዳችሁ ሁላችሁም በየቤታችሁ ያንን ደሙን ደግሞ መቀንና ጉበኑ ላይ በመቀባት እንዲሁ ደግሞ ስጋውን ስትበሉ ቅቅሉንም ሳይሆን እንዲሁም ጥሬውን ሳይሆን የተጠበሰውን ብሉ ብሎ አዟቸው ግን ሲበሉ አንድ ነገር እያደረጉ እንዲበሉ ነግሯቸው ነበር በሙሴ አማካኝነት ይህም ደግሞ መራር ቅጠል እያደረጋችሁ ብሉ ብሏቸው ነበር እና ይሄ ምሳሌነቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ልክ እናንተ ይህንን ስጋ መራር አድርጋችሁ ወይም መራር ቅጠል ጎዝጉዟችሁ እንደበላችሁ እንዲሁ ደግሞ አንድያ ልጄ ኢየሱስ ክርስቶስን ማለቱ ነው። ኢየሱስ ክርስቶስ መራሪ የሆነውን ሞት ለኛ እንደሚታገስልን ወይም ደግሞ መራሪ የሆነውን ጽዋ እንደሚጠጣልን ለማሳየት መራሪ እያደረጋችሁ ቅጠሉን ብሉ ብሎ ተናግሯል። ስለዚህ እኛም 18 ሰዓት ስንጾም አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለልን ዋጋ እያሰብን ወደዛ ወደ ስጋው ደሙ እንቀርባለን ማለት ነው። ሰው 18 ሰዓት ከጾመ በኋላ አፉን ሬት ሬት ይለዋል። ይሄ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮው በመስቀል ላይ የጠጣውን ጎምዛዛ ህሬት ቆምጣጣ እያሰብን ወደ ስጋው ደግሞ እንድንቀርብ ያደርገናል። በነገራችን ላይ እኛ 18 ሰዓት ጾመን የምንበላው የምንጠጣው ጣፋጭ ነው፣ ምክንያቱም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወት የሚጣፍጥ ስለሆነ። ክርስቶስ ግን ያንን ሁሉ መከራ ከተቀበለ በኋላ የጠጣው መራር ነውና ልንደነቅ አይገባንም። እኛ 18 ሰዓት ጾመን ጣፋጭ ሁኖ ያጠጣን፣ እሱ ግን ያን ያክል እንኳን መከራ ተቀብሎ መራር ሐሞት ስለጠጣ እኛም ደግሞ ያንን ለማሰብ እንዲሁ ደግሞ የክርስቶስን ህማም መከራውን ለመካፈል ቅድስት ቤተ ክርስቲያን ወደዚህ ስጋው ደሙ ከመቅረባችሁ በፊት 18 ሰዓት ጾማችሁ አፋችሁን ሬት ሬት ሲላችሁ ያንን የጣፈጠ የክርስቶስን ስጋና ደም ተቀበሉ ብላ ስርዓት ሰርታልናለች። ስለዚህ 18 ሰዓት ሙሉ እንጾማለን ማለት ነው። ምናልባት ይህ በፍትሐ ነገሥት 18 ሰዓት ጾሙ የሚለው ከቅዳሴ በፊት 15 ሰዓት፣ ከቅዳሴ በኋላ ደግሞ ያው 3 ሰዓት አለ ቅዳሴው አንድ ላይ 18 ሰዓት ይሆናል። የታወቀ ህመም ደዌ ያለበት ግን 15 ሰዓት ብቻ እንዲጾም ታዛለች። ከቅዳሴ በፊት 12 ሰዓት ከቅዳሴው ጋር ደግሞ 3 ሰዓት ሲጨመርበት 15 ሰዓት ይሆናል። ጤነኛ የሆነ ሰው ግን 18 ሰዓት ጾሞ የክርስቶስን ስጋ እና ደም እንዲቀበል ቅዱስ ቤተክርስቲያናችን ስር ስርዓት ሰርታልናለች። ይህንን ሁላችን እየጠበቅን በረከት እንድናገኝ አምላካችን እግዚአብሔር ሁላችን